ደህና ነኝ ዘቢባ ነኝ። እንግዲህ አሁን ከሁለት አምስት ሶስት አመት ቆይታ በኋላ ወደ ዩቱብ ተመልሼ መጥቼ ያለው እግዚአብሔር ከፈቀደ እንግዲህ ከዛሬ በኋላ የምግብ ቪዲዮዎች እንጂ ለመምጣት ለመስራት አስቤያለው። ቻናሌን የምትወዱት ካላችሁ በፍላጎት ሰብስክራይብ አድርጉኝ ላለው እና ዛሬ ረፍት ነበርኩኝና ውሎዬ ላሳያችሁ አሰብኩ። የእንጀራ ቪዲዮ አለ እና ደግሞ አንዳንድ ነገሮችን ቤቴ ውስጥ የማደርጋቸውን ነገሮች አሳያችኋለሁ። እናንተ ከወደዳችሁት ከጠቀማችሁ ትጠቀሙበታላችሁ ማለት ነው። በተለይ የእንጀራ ቪዲዮ ብዙ የምንፈልግ ሰዎች አለን ብዬ አስባለሁ። ለነገሩ ለአንዱ የወጣው ለአንዱ ላይወጣ ይችላል። ግን ደግሞ ይሄኛው መንገድ ለእኔ በጣም ነው የሚሰራልኝ እና ከጠቀማችሁ ሞክሩ ትላለው። እዚህ ጋር እንደምታዩት ሊጡን አብሲት ለመጣል እያዘጋጀሁት ነው ያለሁት። የምጠቀመው መስቀል ጤፍ ነው። ጥቁሩንና ነጩን አቀላቅዬ ነው ማቦካው እና ይሄ የምታዩት ሊጥ አራት ቀን ቦክቷል ማለት ነው እና እያጣጠብኩት ነው ከላይ ያለሁት አብሲት ለመጣል ሬዲ እያረኩት ነው። አብሲት ስጥል የምጠቀመው የሲንኩን ውሃ እስከ መጨረሻው ሙቁሆኑ የፈላውን ማለት ነው። እስከ መጨረሻው ከፍተው እና መጨረሻው ሀይ የሚሆነው የሚያቃጥለው እስከሚሆን ድረስ ጠብቃለው። ከዛ በኋላ በሱ ነው አቀጥ ነው ማለት ነው ሊጡን ማዘጋጀው እና እንዴት ናችሁ? ሁሉ ሰላም መልካም ነው ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ትንሽ አልተመቸኝም ነበር፣ ግን ዩቲዩብ መጥፋት ስለማልፈልግ አሁን ደግሞ እንግዲህ መጣለው በምግብ ቪዲዮ መጣለውኝ። የተለያዩ ምግቦችን እንሰራ እንሰራለን አብረን። እኔ በብዛት የአረብ ምግቦች በጣም ነው የምወደው። እንደምታውቁት የበፊት ፎሎወሮቼ ማለት ነው። አሁን አዲስ አዲስ ፎሎ ያረጋችሁኝ ሰዎች ላታቁ ትችላላችሁ፣ ግን አረብ ሀገር ነበርኩኝ ስለዚህ የአረብ ምግብ በጣም ነው የምወደው። አሁን ቤቴ ውስጥ እሰራለሁ እና አንዳንድ ምግቦችን አብረን እንሰራለን። እዚህ ጋር እንደምታዩት እስከ መጨረሻው ሙቁ ውሃውን ከፍቼ በሚክስ እያረኩት ነው። በሀንድ ብሌንደሩ እያቀላቀልኩት ነው የምገኘው። እና እንደዚህ በደንብ አጥባችሁ ከዛ በኋላ ታቀላቅሉት ትመቱታላችሁ ማለት ነው። በደንብ ትመቱት አላችሁ። የዚህ ሀገር ጤፍ ሲመታ በጣም ነው የሚያምረው እንጀራው እና በደንብ አድርጋችሁ እንደዚህ ትመቱታላችሁ ለአብሴ ስታዘጋጁ ማለት ነው። እና እንደዚህ እየመታሁት ነው እንግዲህ በደንብ ከመታወት በኋላ እኔ ጤፍ የጤፍ ዱቄት አጎባጉብበታለሁኝ እና አሳያችኋለሁ። አሁን ይህ እንደዚህ በደንብ ከመታወት በኋላ ቢያንስ ለአምስት ለስድስት ደቂቃ ነው የምመታው። ግን የሚገርማችሁ ነገር እንጀራው በጣም ነው የሚያምረው ወዛ አለው። ለስላሳ ነው። አይኑ ደሞ ፍንትክትክ ብሎ ነው የሚወጣው። በተለይ እንደዚህ ከላይ እንደምታዩት አረፋ ነገር እስከሚመጣ ድረስ በደንብ ነው የምመታው ማለት ነው። የዚህ ሀገር ጤፍ እውነት ለመናገር በደንብ ሲቦካ ይወዳል፣ እና በደንብ መብካቱን ሜክሾኑ አትሊስት አራት ቀን አምስት ቀን መብካት አለበት ማለት ነው። አብኩተ ነው አብሲቱንም ከጣል ነው በኋላ ከሰባት እስከ ስምንት ሰዓት ከተቻለ ኦቨርናይት ማሳደር ካልሆነ ደግሞ ሰባት ስምንት ሰዓት አትሊስት እንዲቦካ ኩፍ እንዲል በደንብ ኩፍ ብሎ እንዲመለስ መጠበቅ አለብንና፣ አሁን የሀገር ቤት እንጀራ አብሲቱም ተጥሎ ሆነ ተቦክቶ ሲቆይ ይቆመጥጣል። ይቆመጥጣል እና የዚህ ሀገር እንጀራ ደግሞ በጣም ነው የሚያምረው ሲቦካ። ስለዚህ በደንብ እንዲቦካ ማድረግ አለብን። ያየሁት እሱን ነው። እዚህ ጋር አብሲት እያዘጋጀው ነው፣ ውሃ ጨምር ያለው ውሃ እንግዲህ እናንተ በሊጣችሁ መጠን መመጠን አትርሱ። በጣም እንዳይበዛበት እንዳያንሰውም፣ ካነሰው ይደርቃል። ስለዚህ እንደሱ አድርጋችሁ ውሃችን እናፈላለን። እኔ አብሴት የምጥለው በሊጡ ነው እና በሊጡ ነው ምጥለው። እዚህ ጋር እንደምታዩት ቤቴን እያስተካከልኩኝ ነው ውሃ እስከሚፈላ ድረስ የዛን ቀን በጣም ነበረ የሚያምረው። ረፍት ነበርኩኝ። ቀኑ በጣም ጸሀይ ነበረ እና ደስ ሲል ነበር። ማታ የተቀመጥንበትን ሶፋውን ማስተካከል ነበረ እያረኩ የነበረው ውሃ እስከሚፈላ ድረስ ማለት ነው። እና ብዙ ስራ ነበረኝ የዛን ቀን። እውነት ለመናገር ቤት ውስጥ ስውል ብዙ ስራ ስራለሁ። አንዳንዴ እኔ ቤት ውስጥ የሆነ ድክም የሚላችሁ ሰዓት አለ ስራ መስራት የማትፈልጉበት ሰዓት እና፣ እንደነዚህ አይነት ቪዲዮዎች ስታዩ ሞራላችሁ ይመጣል፣ ተነስታችሁ ስራ መስራት ትጀምራላችሁ። እኔ እንደዛ አደርጋለሁ፣ ቭሎግ፣ የቀን ውሎ ምናምን አያለው እና እንደዚህ ሳይ እኔ ሞራል ይመጣል፣ ተነስቼ መስራት ትጀምራለሁ። እናንተም እንግዲህ አብረን እንሰራለን ማለት ነው እና አብረን እየሰራን እዩት፣ ቀኑ እንዴት እንደሚያምር ፀሀይ ነው፣ በጣም ደስ የሚል ቀን ነው። እና በስራ እንጆይ እናረጋለን ማለት ነው። ከዛ እዚህ ጋር ተመልሽ አስተካክ የስመጣ ውሃዬ ፈልቶ አገኘሁት። አብሲቱን ሊጡን አዘጋጀሁትን ሊጥ ጨምራለሁ። ታረጫጨ አረቀስ ጥላላችሁ እና እንደዚህ እየጣልኩኝ ነው እንግዲህ እኔ አብሲቱን ትኩሱን ነው የምከተው። ማለት ትኩሱን ማለት አሳያችኋለሁ አሁን ማረገውን የጤፍ ዱቄትን አጎባጉባለሁ እና ምን አድርጋለሁ በሌላ ሳህን የጤፉን ዱቄት አመጣና ከዛ በሊጡ አቦከዋለሁ ማለት ነው። በጠብጠውና ከዛ በኋላ እዚህ አብሲቱ ድስት ላይ የአቦካዎትን ሊጥ እጨምረዋለሁ ከዛ ጨምርና በደንብ በሚክሰሩ ሚክስ አደረጓለሁ ማለት ነው። ክምትት ታርጌ ከእንትን ካልኩት በኋላ ወደ ሊጣችሁ ባሊ ላይ ትጨምሩትና በደንብ ታዋህዱታላችሁ። አሁን በድጋሚ በደንብ ይመታል። ከዛ በኋላ በጣም የሚያምር እንጀራ ነው የሚሆነው። እውነት ለመናገር ዝም ፍልፍል ያለ እንጀራ ይሆንላችኋል። እርግጠኛ እኔ በዚህ መንገድ ብትሞክሩት እንደምትወዱት ማለት ነው። እና ሁሌም እኔ እንደዚህ ነው የምጋግረው። እንግዲህ እስካሁን እንጀራ አልተበላሸብኝም። ጥሩ እንጀራ እንበላለን እላችኋለሁ። ሞክሩት እና እዚህ ጋር እስኪን ተከተክ ድረስ እየጠበኩ ነው። እየተን ተከተከ ነው እንደምታዩት። እንደዚህ በደንብ ተንተክትኩ በስሏል። አብሲቱ አሁን ሬዲ ነው ለማውረድ፣ በደንብ ተዘጋጅቷል ማለት ነው። ከዛ በኋላ እንደዚህ እንደምታዩት በዚች በካፕዋ አንድ ከግማሽ ካፕ ነው ያደረግኩት፣ በምንለካበት ካፕ። ከዛ ዱቄት የጤፍ ዱቄት ነው ይሄ፣ ነጩ ነው የወሰድኩት። እናንተ ያላችሁን ጥቁሩ መሆነ ነጩ ማድረግ ትችላላችሁ። ከዛ እንደዚህ ሊጦስ እጅ አደርገዋለሁ፣ አደርግበትና አቦከዋለሁ ማለት ነው። ሲጋጀ ታጥቧል፣ ንጹህ ነው እንዳታስቡ እንደዚህ ካቦካውትኝ በኋላ ወደ አብሲቱ ላይ ገለብጠዋለሁ ማለት ነው። አብሲቱ ድስት ላይ የጣልኩበት ድስት ላይ ገልብጬው ልክ አገር ቤት አብሲት በዝቶብን እናጎባጉባለን አደለ? አብሲት ሲበዛበት ሊጡ ኦር ደግሞ ሲቀጥንብን እንደዚህ ነበረ የምናጎባጉበው። ስለዚህ እሱ ነገር ነው የመጣልኝ ማለት እንደዚህ ባረገ ብዬ ቀን ላይ እንደዛ ያደረግኩት። ከዛ በጣም ያምር እንጀራ ሆነ እና በዛው ያንን መንገድ ተከትዬ መጋገር ጀመርኩ ማለት ነው። የዚህ ሀገር እንጀራ በጣም ነው ማት ነው የሚሆነው እና ሀገር ቤት ብትክብለን የምንጋግረው እንጀራ እዚህ ሀገር ደግሞ ከበድ ይላል። አንዴ ይወጣል፣ አንዴ አይወጣም። እና ያስቸግራል። እኛ ደግሞ እንጀራ ካልበላን አያውንልንም፣ ያለ እንጀራ ኑሮ መኖር አንችልም። እኔ እንደው በቀን አንዴ እንኳን እንጀራ መብላት አለብኝ፣ ቤት ውስጥ ባይኖር እንኳን ማለት ነው፣ ገዝቼም ቢሆን አለ። ብለዛ ምግብ የበላው ራሱ አይመስለኝም እንጀራና ሽሮ ካልበላው። ለዚህ እንደዚህ አይነት ሰዎች ካላችሁ እንጀራ እንደምታዩት እንደዚህ እየመታወት ነው። መምች በንትኑ መምታት ትችላላችሁ። በማሽኑ በዚህ በአንድ ብሌንደሩ እሱ ብለን ማድረግ ትችላላችሁ። ካልሆነ እንደዚህ በእጃችሁም ማድረግ ትችላላችሁ ማለት ነው። ከዛ እንደዚህ አደረገ እና አብሲቱን አመጣሁት የቅድሙ አብሲት ከዛ በኋላ እሱን ይሄ የሚመጣበት ኩትን አለሁን ውስጡ እንደዚህ ከጨመርኩት በኋላ በዛ መተዋለሁ በደንብ። ከዚህ ረጅሙም ካላችሁ ትልቁም የትኛው መምቻ ማሽን ይሆናል። አሁን እዚህ ጋር ለእናንተ እያሳየኋችሁ እየቀረጽኩኝ ስለሆነ በጣም ብዙ ፕሮሰስ ይመስላል፣ ግን እውነት ለመናገር ቀላል ነው። በቃ አብሲቱን ስጥሉ አብሲቱን እንደዚህ ቶሎ ቶሎ ምትጥሉ ከሆነ በተለይ ከለመዳችሁት ኢዚ ነው የሚሆነው ማለት ነው ስታደርጉት እና ረጅም እንደዚህ አስቸጋሪ ምናምን አይደለም። እንደዚህ በደንብ ከተመታ በኋላ እንጨምረዋል። እዛኛው ባሊው ውስጥ እንከተዋለን ማለት ነው። ከዛ አብረን እንመተዋለን። ይቅርታ እንግዲህ ትንሽ ረዘም አረኩት መሰለኝ። ከዛ እንደዚህ አድርጌ ከተወለው የቀረጹ መስራት በጣም ከባድ ነው። እውነት ለመናገር በጣም ምንትን ይላል፣ ኮንፊውዝ ትሆናላችሁ። እኔ ደግሞ ቆይቻለሁ በጣም ቪዲዮ ከሰራው፣ እንግዲህ ታገሱኝ ከዛን እንደዚህ ትጨምሩታላችሁ ትኩሱን ማለት ነው። ምንም አይቀዘቅዝም ስትጨምሩት፣ ባሊው ራሱ እንዲስትነኩት ሞቅ ይላል። የእኔ ባሊው እንደምታዩት ሞልቷል። በሌላ ባሊ ቀንሽ ነው የመታወት የነበረው። ትልቅ ባሊ ነበረኝ ግን እሱ እንትን እያለ እያስነፈሰበት እንጀራው እንትን እያረገብኝ ሲረብሸኝ ቀየርኩት፣ ወደ ትንሽ ባሊ ተቀየረ እና እንደዚህ እየመታወት ነው። ከዛ ግን ቀንሰዋለሁ፣ ግን አይታይም ስቀንሰው። በነገራችን ላይ እዚህ ጋር እዚህ ጋ እስከ ውስጥ በእጃችሁ ገብታችሁ ማዋሃድ ትችላላችሁ። እኔ እንደዛ አድርጌ ያለሁኝ አንዳንዴ ከታች ቁጭ ይላል እና እዚህ ጋ በምታዩት እቃ ቀነስኩት እና እንደዚህ ከደንኩት ለስምንት ሰዓት አስቀምጥ ባለሁኝ ማለት ነው። ከስምንት ሰዓት በኋላ ነው የምጋግረው ማታ ላይ በቃ። እዚህ ጋ የተጠቀምኩባቸውን እቃ አጠብኩኝ፣ እቃዎቹን አጠብኩ ከዛ ሲንኩን እያጣጠብኩኝ ነው እና በቃ እንደዚህ እየሰራን ይመሻል፣ ግን ደስ ይላል። እውነት ለመናገር ለቤታችሁ፣ ለቤተሰባችሁ እንደዚህ ስታደረጉ በጣም ትልቅ ደስታ ይሰማል። በነገራችን ላይ ይህን ቪዲዮ ኤዲት ሳደርግ እናቶች ቀን ነው እና መልካም የእናቶች ቀን ብዙ እናቶቻችን እንግዲህ የሁላችንም እናቶች ማለት ነው፣ ለእኛ በጣም ትልቅ ዋጋ ከፍለዋል ሕይወታቸውን እድሜያቸውን። በተለይ የኔ እናት በጣም ብዙ ነገር ለኔ ከፍላልኛለች። እናት የወድሻለው፣ ብዙ አመት ኑሪልኝ የኔ ወርቅ፣ በጣም ነው የምወድሽ። ለሁላችሁም ለእናቶቻችን ረጅም እድሜ ከጤና ጋ ይስጣቸው እግዚአብሔር አምላክ፣ ሁል ጊዜ ከኛ ጋ ያኑራቸው፣ መልካም ምኞቴ ነው። ሀፒ ማዘርስ ዴይ ጋይስ። እዚህ ጋር እንደምታሪፍ ጊዜ ነበረኝ። ከዛ ተመልሽ ወደ ቤት የገባውኝና ምሳ መስራት ነበረብኝ ባለቤቴ ስራ ስለነበረ፣ እንዳያችሁት አብሲ ጥያለው እንጀራ የለኝም። ስለዚህ ፍሪጅ ውስጥ የነበረኝ ኤግ ፕላንትና እንትን ነበረኝ፣ ድንች ነው። ቤት ፍሪጅ ውስጥ ኤግ ፕላንት ታገኘው፣ ከዛ ደግሞ ድንች ነበረ። ስለዚህ ምን አሰብኩኝ? አንድ ነገር ለመስራት አሰብኩ። ከዛ ካላችሁ እናንተም ይሄንን ምግብ ብትሰሩ አሪፍ ነው። እኔ በጣም በጣም ነው የምወደው እና ሞክሩት። እናንተም ስልጣው ስከትፈው ምናምን አላስገባሁትም ረጅም እንዳይሆን እና ላጥኩት። ድንቹን ኤክፕላንቱን በክብ በክብ ቆረጥኩት። ከዛ እዚህ ጋር እንደምታዩት ውሃ ላይ አድርጌ ጨው ከላይ ነሰነስኩበት። በኋላ ስጠብሰው ዘይቱን አይጠጣም እና በውሃ በጨው እንደዚህ ዝብዝፍ አድርጋችሁ ካስቀመጣችሁት ኤግፕላንት በባህሪው ጥማረፋለው ይመጣል ና በጨው ግን ከተዘፈዘፈ በጣም ዘይት መውሰድ ድንትኑ ሻይን እንዲሆን ያረጋል። ምናምን ሞክሩት። ከዛ እዚህ ጋር እንደምታዩ ድንቹን በክብ በክቡ እየቆረጥኩት ነው፣ ኦቨን ውስጥ ነው ማያስገባው። ከዛ በሳይድ ነጭ ሩዝ እሰራለሁ፣ እሱ ለምሳ ይሆናል ማለት ነው እና ዘይቱ ከጋለ በኋላ ድንቹን አጥቤ አድርቄ እንደዚህ ጨምረው ና ጠብሰዋለሁኝ ሁለቱንም ኤግ ፕላንቱንም ድንቹንም ጠባብሰን ከዛ ኦቨን እናስገባዋለን ማለት ነው። እዚህ ጋር እየጨመርኩት አንቲንክ ዘይቱ ይቃል አይመስለኝም፣ ግን በደንብ ይቃል ለእናንተ ማለት ነው። እንትኑ ድንቹ በደንብ መብሰል የለበትም ማለት እንደዚህ እንደ ፍራይስ ሳይሆን፣ ትንሽ በደንብ ሳይሆን፣ ትንሽ በሰል ሲል አውጥተን እናስገቧለን። ገና ኦቨን ውስጥም ስለሚገባው ማለት ነው። እናንተ ስጋ ካላችሁ የተፈጨ ስጋ ማለት ነው፣ እኔ ያልነበረኝም ቤት ካላችሁ ግን ስጋውን የተፈጨውን ስጋ ማለት ነው፣ ሽንኩርት በደቃቁ ተከትፎ ከዛ ደግሞ የእንትን ፐርስሊ እርጥቡ ፍሬሹ፣ እሱንም እንደዛው በደቃቁ ክትፍ አድርጋችሁ የምትወዱትን ቅመማ ቅመም ትጨምሩበትና ከዛ ኮርን ስትሬች የበቆሎ ዱቄቱ አላደለ እሱ ስጋውን እንዲያያይዝላችሁ ትንሽ ዘይት አድርጋችሁ በደንብ እንደሊት ታቦኩታላችሁ ስጋውን። ከዛ በኋላ ድብልብል ድብልብል አድርጋችሁ በምትፈልጉት ቅርጽ እንደዚሁ ትጠብሱትና ከዛ አብራችሁ ከእንትኑ ከድንቹና ከኤግ ፕላንቱ ጋር አርጋችሁ ኦቨን ታስገቡታላችሁ ማለት ነው። በጣም ነው የሚጣፍጠው። እኔ ግን አልነበረኝም ስጋ እና እሱን እንትን አላደረኩኝም። እዚህ ጋ ድንቹን አወጣሁት። እዛ ኤግ ፕላንቱን እንደዛ አድርቂ አምጥቼ እንደዚህ ያደርጋለሁ። ኤግ ፕላንቱ ግን በብዛት አልከተትኩትም፣ ቢኮዝ እንትኑ ይላል ብዙ ብዙ ይፈጃል ለመብሰል እና እንደ ድንቹ ነጭ ሆኖ አታወጡትም። ይህንን ትንሽ ከለሩን ጎልደን ሲሆን ነው የምታወጡት፣ ጎልደን ብራውን ሲሆን። ለምን የሞብካት ባህሪ ስላለው ኤግፕላንቱ ስለዚህ በደንብ ነው መጠበስ ያለበት። እንደዚህ ኦቨን ውስጥ የሚገባ እቃ ካላችሁ ታመጡና እዛ ላይ ታደርጉታላችሁ ማለት ነው፣ ትደረድሩታላችሁ እዚህ ጋር እንትኑ ኤግፕላንቱ እየበጠበስኩ ነው፣ እና እንደዚህ እየደረደርኩ ያለሁት ስራ ፈቶኝ ነው። እንግዲህ እናንተ አለፍ አለፍ እያላችሁ ማየት ትችላላችሁ። እንደዚህ ያገላበጥኩ ኤግፕላንቱ እያበሰልኩ ነው ያለሁት። ከዛ ውስጡ የሚገባውን ሶሱን ላዘጋጅ ነው። መሀል ላይ ግን እዚህ ጋር ባለቤቴ ከስራ መጣ፣ ለሱ በር እየከፈትኩኝ ነው እና የሚያስፈልጋችሁ ነገር እዚህ ጋ እዚህ ጋ ቪዲዮን እየቀረስኩ እንደሆነ ሲያቅ ነው ላጥብሎ ገባ። ኦኬ። እና የሚያስፈልገን ዘይት ትንሽ ዘይት ነው የሚያስፈልገው። ኦልሬዲ በዘይት ስለተጠበሰ ቶሜቶ ፔስት ያስፈልገናል። የቲማቲም ድልህ እና የሚባለው አሁ የቲማቲም ድልህ ያላችሁን ቅመማ ቅመም ማድረግ ትችላላችሁ፣ የምትወዱትን ፌቨራይቴ ነው የምትሉትን። እኔ ግን እዚህ ጋር የተጠቀምኩት ማጂ ሁለት ማጂ አደረግኩኝ። ምንም ጨው አላደረግኩም፣ በማጂ ብቻ ነው ያረግኩት። ያጣፍጠዋል። እናንተ ግን መተው ትችላላችሁ፣ ግዴታ አይደለም። እናንተ የምትወዱትን ማድረግ ትችላላችሁ። ከዛ ቶሜቶ ፔስት አደረግኩኝ። ሁለት ማንኪያ የሻይ ማንኪያ ነው ምስል የሻይ ማንኪያ ሁለት አድርጌ ያለው

ጋርሊክ ፓውደር ያደረግኩኝ ይ ችሊ ፓውደር ነው። አረግ ትንሽ አደረኩበት። ይሄ ፐርስሊ ድሬዱ ነው የደረቀ ፐርስሊ እሱን አደረኩኝ። የደረቀ ሜንታ ትንሽ አረኩበት እና የስሙን ነበር ድብስ ርማን ይሉታል አረቦቿ በአማርኛም እንደሆነ አላቅም። ድብስር ማን ትንሽ አረኩበት። እናንተ ግን አለማረግ ትችላላችሁ። ሶኬ ለፉት ይሄንን ከዛ የፈላ ውሀ አረኩበት እና እንደዚህ በደንብ አዋህዳለሁ። ከዛ ስኒ እንትኑ ላይ ስንያው ላይ እናረጓለን። ወደ ኦቭን የሚገባው እቃ ላይ ማለት ነው፣ የተዘጋጀው ያዘጋጀ ነው እቃ ላይ እናደርግበታለን። በተለይ እንደኔ ሶስ የምትወዱ ከሆነ በደንብ አድርጉበት። ከዛ ኦቭን ውስጥ ከአስራ አምስት እስከ ሀያ ደቂቃ እናቆየዋለን። እኔ እንደውም ትንሽ እንትናረኩት አቆየሁትና ከላይ እንደ በጣም በሰለብኝ በሰለ ስላችሁ የሆነ አረር ነገር አለ ከላይ ግን ስንበላው በጣም ነበር የሚጣፍጠው። ስለዚህ እናንተ ከ አስራ አምስት እስከ 20 ደቂቃ ድረስ ኦሬዲ የበሰለ ነገር ስለሆነ ብዙ እንትን አይልም አይፈልግም ማለት ነውና እንደዚህ በደንብ አዋህደውና አፈስበታለሁ፣ ከላይ ማለት ነው እንደዚህ አፈስበታለሁ። ስጋ ቢኖረው ደግሞ ጋይስ በጣም ነበረ የሚጣፍጠው፣ ግን ይህም ይጣፍጣል። ግን እናንተ ደግሞ ስጋ አድርጉበት፣ በደንብ ቅድም እንደነገርኳቸው አድርጋችሁ አድርጉበት። እዚህ ጋር ያልሟሟ ነገር ስለነበረው እንደዚህ ያደረግኩበት ማለት ነው። እዛ አሁን ሬዲ ነው፣ ኦፍን ውስጥ ለመግባት አስገባዋለሁ። ከዛ ይህ እስከሚበስል ድረስ ሩዝ ሰራው። ሩዙን አላስገባውትም። ከፈለጋችሁ ግን ሩዝ በሻርያ መስራት ፈለጋችሁ አሳያችኋለሁ፣ እኔ እንዴት እንደምሰራ። ሩዙን እዛ ጋ ረዲ ዘፍዘፍ ያስቀምጫዋለሁ። ከዛሱን ሰራሁኝ እና እዩት። ትንሽ በሰል አለብኝ፣ አረር አለብኝ፣ ቆየሁበት። እናንታት ቆዩበት። ግን የጣፍጥ ነበረ በጣም ከዛ በኋላ እንደዚህ እንደምታዩት ውጪ በጣም ደስ ስለሚል ቡና ፈላው፣ ምሳ በላን እና በረንዳዬ ላይ ማለት ነው። አሪፍ ጊዜ ነበረን፣ እግዚአብሔር ይመስገን። እንደምታዩት ነው። ይጣፍጥ ነበረ። ቆንጆ ምሳ በላን፣ ቡናችንን ጠጣን። ከዛ ቡናችንን ከጨረስን በኋላ አርፌ ምናምን ማታ ላይ ወደ እንጀራ መጋገር። ማታ ነው ይሄና። ሊጡን አያምርም። እንደዚህ በደንብ ሳታቀላቅሉ አየሩ እንዳይወጣ ትንሽ ብቻ ነካንካ አድርጋችሁ ወደ መጋገር። ምጣዳችን ሰምቷል፣ አሁን እንጀራችንን እንጋግራለን ማለት ነው። እና ሳሰፋ አለኝ መሰለኝ እሱን አስገባዋለሁ ግን ይሄ ካሳፋሁት በኋላ ነበረ። እንዴት አያምርም! አሪፍ እንጀራ ነው። በጣም በጣም የሚያምር እንጀራ ነው። ቆንጆ እንጀራ ትጋግራላችሁ። እውነት የምትጋግሩ ኦልሬዲ ችግር የለውም የምትጋግሩ ግን እምቢ ያላችሁ ሰዎች በዚህ መንገድ ሞክሩትና ንገሩኝ። በጣም ለስላሳ የሚያምር ና እንደዚህ አይነት አሪፍ ጊዜ ያሳለፍኩኝ፣ እንደወደዳችሁ ተስፋ አድርጋለሁ። ጋይስ በሌላ ጊዜ እንገናኛለን። እስከዛው ድረስ ሰላም፣ መልካም ጊዜ።